ህግ እንሄዳለን። ምንድን ነው የምንሄደው? ህግ ዝርዝሩ እዚህ ባነዋራው አሁን ወርደዋል የሚለው ተው ነው እና የንቹን ግልጋሎት ባለመግታችን የደረሰብን አደጋ እና አመልክተናል። ስናመለክት ግን ግልጽ ቋንቋ ልንገርህ፣ የኔ ፍላጎት አይደለም የቦርዳችን ፍላጎት ነው። ኢትዮጵያን በማያስቀጣ መልክ፣ ፌዴሬሽኑን በማያስወቅስ መልክ፣ የኛመት የሚያስከብር መልክ አንድ ጠረጴዛ ላይ ቁጥር እንላለን። ልቀጣ ያለ አካል ካለ ይቀጣል። እኛ ግን ቅጣት እንዳይመጣ መታገስ ነበረብን። የዛሬ ሳምንት ለሁለቱም ካምፓኒውና ለሊ ካምፓኒውና ለፈደሬሽን ደብዳቤ ጽፈናል። የፊፋ ጣጣ ጣጣው ሳያልቅ ደረጃ እንዳትሉ ዲክለር እንዳታደርጉ ብለን ጽፈናል። ዲክለር የማያደርግበት ምክንያት ምንድን ነው? አሸናፊውም የሚቀንስበት ነገር ካለ አላውቅም። በካልኩሌሽን አርግ አድርገ ያለው አሸናፊው የሚቀንስበት ነገር አይኖርም። ከመሀል ያሉ ክለቦች ግን ደረጃ ከሁለተኛ ጀምሮ እስከ አስራ ስምንተኛ ግን ሪሻ ፍልድ የሚሆን ደረጃ አለ። ያ ተከበረ ህግ ስላለ ህጉ ሲከበር የሚጎዳ ላይ በአጠቃላይ ህጉ ሲስቶክ ይጠቀማል። ግንደግል ተጎዳሁን የሚሰማ ተጎዳ ምለው ህጉ ከተጣሰ ብቻ ነው። ሶ ያለንበት ደረጃ ትክክል ነ አስራ አምስተኛ ነው። ወራጅ የሚለውን ይቆይልን ህግ ስላለ